እጅግ ቀላል የማይባል ክህደት ነው የተፈጸመው። ሞንጆሪኖ በግላጭ ኑ እንዋጋ ብላለ፣ ኑ በሞቴ እንዋጋ፣ ኑ በሞቴ ደም እንፋሰስ፣ ኑ በሞቴ ተኩሱብኝ፣ ወደ ህግ ማስከበር ዘመቻ ግቡ እያለች ህወሓት እየለመነች ነው። ሞንጆሪኖ የተናገረቻቸው ንግግሮች፣ ሞንጆሪኖ ያወራቻቸው ወሬዎች ሀገርን ዋጋ የሚያስከፍሉ ናቸው። ሊያዋጋ የሚችል ሜን ኮዝ አላቸው። ባለፈው እንዳልኩት ኢሚዲየት ኮዝ ሊሆን የሚችል ነገር መፍጠር ላይ ተጠምደዋል። ይሰጣሉ ይሰጣሉ ይሰጣሉ ይሰጣሉ። የኢትዮጵያ መንግስት ግን ጆሮ ዳባ ልበስ ብሏቸዋል። ተፈናቃዩን ወደ ቦታው ማንመልሰው ተፈናቃዮች መጀመሪያ ድርጅቷ ትዳን ውድቢቷ ትዳን ስላሉ ነው። የትግራይ ህዝብም ተካደማል። ህዝብ አግተው ያወያያሉ። ህገ መንግስታዊ ጥሰት ነው የፈጸሙት ማወያየታቸው በራሱ ህጋዊ ውክልና የላቸውም። ህወሓት የምትባል ፓርቲ ትግራይን እየመራች አይደለም። እምናውቀው እሱን ነው። አስተዳደራዊ መብት የላትም። ህዝብ ለማወያየትም የሚበቃ ሻዕቢያ ራሱን አያድንም እንኳን ህዋት ስንት አይነት ሞታዬ ስንት አይነት ፍጣሜ በአክሱም ቁመና በላሊበላ ድሜ ስንት አይነት ጉዳዬ የይዝ እነዛ ጦርነት ይቁም ሊመጣ ያለ ጦርነት እኚ ወራሪ እንትን ይበል። ስለዚህ ጀማሪውን የኢትዮጵያ መንግስት፣ አጥቂውን የኢትዮጵያ መንግስት፣ ወራሪውን የኢትዮጵያ መንግስት፣ ግጭት ፈጣሪውን የኢትዮጵያ መንግስት እያደረጉት ነው። በተደጋጋሚ እንዳልኩት የትግራይ ህዝብ

ሰላም ጤና ይስጥልኝ። ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም ዕለታዊ አበይት ፖለቲካዊ ጉዳዮቻችንን የምንዳስስና የምንመለከት ይሆናል። ይህንን ጥንቅር ማየት ስትጀምሩ ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አርጋችሁ መጀመራችሁን እርግጠኛ ሆኖ ታተርፋላችሁ። ጦርነት ታውጇል። ጉድ ፈልቷል። በጣም ከባድ ጉድ ልንለው የምንችለውን ነገር እየመጣ እንዳለ የሚያሳይ ደዎረስቲዝየ ቱካም የሚያስብለንን ጉዳይ ከወደ ትግራይ ሰምተናል። መቼስ የቀድሞ ህወሓት የማያመጣው መዓት የለም። የቀድሞ ህወሓት የማይደግሰው መዓት የለም። አሁን ህወሓት በግልጥ ጦርነት አውጆ ኑን ዋጋ የሚል ጥሪ አቅርቧል። በሀገር ላይ ትልቅ ክህደት ተፈጽሟል። በጣም ትልቅ ክህደት ተፈጽሟል። እጅግ ቀላል የማይባል ክህደት ነው የተፈጸመው። ሞንጆሪኖ በግላጭ ኑ እንዋጋ ብላለች። እንዴት አለች? በስፋት የምንዳስሰው እና የምንመለከት ይሆናል። የህወሓትን ሰሞንኛ እንቅስቃሴ ለሚያይ የቀድሞ ህወሓት እያላችሁ ስሙኝ፣ ለምዶብኝ፣ ህወሓት ካልኩ እራሱ የቀድሞውን ህወሓት ሰሞንኛ እንቅስቃሴ ላየ የኢትዮጵያ መንግስት ና እንዋጋ እያለች ነው ያለችው። የኢትዮጵያ መንግስት ደግሞ አቡነ አረጋዊ ይስጥልኝ አሁን ተዋጋው እኮ አሁን አረጋ ይስጥልኝ አልዋጋም እያላት ነው ይመስለው። አሁን አረጋ እይስጥልን አንዋጋ እንዴ ኑ በሞቴ እንዋጋ ኑ በሞቴ ደም እንፋሰስ ኑ በሞቴ ተኩሱብኝ፣ ወደ ህግ ማስከበር ዘመቻ ግቡ እያለች ህዋት እየለመነች ነው። የኢትዮጵያ መንግስት ደግሞ አሁን አረጋ ይስጥልኝ አሁን አሁን ቅርብ ሰዓት ተዋጋው የተባረቀ ይሁን እያላት ነው ህዋት ባሰመረችው መስመር የኢትዮጵያ መንግስት እየገባላት አይደለም። ሞንጆሪኖ በሀገር ላይ ክህደት ፈጽማለች። ሶስት አበይት የሚባሉ ሊተነተኑ የሚገቡ ንግግሮችን ሞንጆሪኖ አድርጋለች። ከምርጫ ቦርድ እውቅና አንፈልግም። እዩት እንግዲህ ከምርጫ ቦርድ እውቅና አንፈልግም። ሁለተኛ ተፈናቃዮችን ወደ ቦታቸው የማንመልሰው መጀመሪያ ውድቢቷ ትዳን ብለን ነው። ውድቢቷ ድርጅቷ ማለት ነው። ከዛስ ኢትዮጵያን ከሳለች በወራሪነት ነው የከሰሰችው። ለማ ለኤርትራ ህወሓቶች በጣም ከባባድ ስህተቶችን እየሰሩ ነው። የቀድሞ ህወሓቶች በግልጽ ጦርነት ሊያስጀምር የሚችል ሞንጆሪኖ የተናገረቻቸው ንግግሮች፣ ሞንጆሪኖ ያወራቻቸው ወሬዎች ሀገርን ዋጋ የሚያስከፍሉ ናቸው። ለምሳሌ ኢትዮጵያን በወራሪነት የከሰሰችበት ምዕራፍ ኢትዮጵያን በወራሪነት መክሰስ ማለት እንዴት ነው? የኤርትራ ሰራዊት የያዛቸው ቦታዎች አሉ የሚሉት የኢትዮጵያ መንግስት ኤርትራን መውረር ስለሚፈልግ ነው አለች። ምን ማለት ነው ይሄ? የሀገሯን መንግስት በሌላ ሀገር የመወረር አደጋ ላይ ስጋት ነው ብላ ከሰሰች። ነገ የኤርትራ መንግስት የኢትዮጵያ መንግስት ሊወረኝ ነው የሚል ክስ በዓለም አቀፍ ተቋማት ላይ ቢያሰማ የፈትለወርቅ ገብረእግዚአብሔርን እቺ ወያት ድን ወያት ሞት ጉጠት የሆነች ሴትዮን ንግግር ይዞ መጥቶ ሀገር ይከሳል ማለት። የክፋት ራስ የሆነች ሴት ሆነ ብላ ነው ይሄ ንግግር የተናገረችው። ወንድሟ አስመራ እየተመላለሰ መሳሪያውን ያሳልጣል ባይዘው። በጣም የክፋት ድር የሆነች ሰውና ኢምፐርሰን ሴትየዋ ማለት ነው። ወንድሟ ዳዊት ገብረስግያር ለህወሓትም ለሻቢያ መሳሪያ ሸጦ ያዋጋ ከሰው እስከ ቦረና ሻኛ ቀጠናው ላይ የገበየ ኢንተርፖል ባለፈው አስሮት በ15 ቀን ነው የፈታው፣ ከባድ እንትን አላት። ባለፈው አየር መንገድ ላይ የተያዘው ሰውዬም የምታውቁት ነው። ይቺ ሴት ደንበኛ የሻቢያ ኤጀንት ናት። አሁን እንደ ቀል የተናገረችው ለሻዕቢያ ማስረጃ የሚሆንለትን ነገር እኮ ነገ የሻዕቢያ መንግስት ሄዶ ኢትዮጵያን ቢከስ ይኸው የኢትዮጵያ ዜግነት ያላቸው የትግራይ ልሂቃንና የትግራይ ፖለቲከኞች የኢትዮጵያ መንግስት ሀገሬ ላይ ስጋት እንደደቀነ ሊወረኝ እንደሚችል እየተናገሩ ነው። ይኸው ኤቪደንስ ሊል ይችላል ብላለች ብላለች። ሀገር በአደባባይ ነው የተካደችው። የኢትዮጵያ መንግስት ከቀጣዩ ምርጫ በፊት መውሰድ የማይፈልጋቸው እርምጃዎች ስላሉ እንዲሁ ሁኔታዎቹን ስታነቡት ድል ሊሆን የሚችለው የበለጠ ትርፍ ሊሆን የሚችለው ያ በመሆኑ ነው እንጂ ይሄ ብቻውን ጦርነት ነው። ሀገር ላይ የታወጀው ጦርነት ነው ያወጀችው። ሊያዋጋ የሚችል ማንኛውንም አይነት ድርጊት እየፈጸሙ ነው እነህ ሰዎች። ሊያዋጋ የሚችል ሜን ኮዝ አላቸው። ባለፈው እንዳልኩት ኢሚዲየት ኮዝ ሊሆን የሚችል ነገር መፍጠር ላይ ተጠምደዋል። ይሰጣሉ፣ ይሰጣሉ፣ ይሰጣሉ፣ ይሰጣሉ። የኢትዮጵያ መንግስት ግን ጆሮ ዳባ ልበስ ብሏቸዋል። የኢትዮጵያ መንግስት ግን ሊዋጋላቸው አልቻለ፣ እምቢ ብሏቸዋል። በቃ ተጨንቀዋል። ጆሮ ዳባ ልበስ ተብሏል። ከዛስ ሌላው ከባዱ ክህደት ተፈናቃዩን ወደ ቦታው ማን መልሰው? ተፈናቃዮች መጀመሪያ ድርጅቷ ትዳን ውድቢቷ ትዳን ስላሉ ነው። የትግራይ ህዝብም ተካደ ማለት፣ ካዱት ህዝቡን። በግልጥ ለድርጅቱ በግልጥ ለፖለቲካ ህልውናቸው፣ በግልጥ ህወሓት ለሚባል ፖለቲካዊ ሞቱን ለሞተ ድርጅት እንደሚታገሉ አሳዩ ማለት። በአደባባይ በአደባባይ ነው ይህን ያደረጉት ህዋቶች ከምንም ነገር በፊት ውድቢቷን ነው የሚያስቀድሙት። እቺ ውድቢቷ ውድቢቷ የሚሏት ነገር የነበረች ያለች የኖረች ነው ግን አንድ ተፈናቃይ የተናገሩትን ንግግር ሰምተን እንመለስ። ስለዚህ ሕዚ እውን እስካልታ ንኸ ድረስ ከይትድቅሱ ሕዚ ተላዒብና ኢና ኣይደቀስና ቅድሚ ሕዚ ደቂስና ኢና ተሸዊድና መራሕቲ ኣለውና እንዳበልና ደቂስና ኢና ነርና ሕዚ ግን ኣይደቀስና ህዝቢ ተሱዩ ዘሎ ህዝቢ ከምገሪፉ ከይኸደኩ

ጊዜ አስተዳደሩም የቀድሞ ህወሓት ሲጀመር እኔ በምን አግባብ ለውይይት እንደተቀመጡም አላቅም? ህዝብ አግተው ያወያያሉ ህገ መንግሥታዊ ጥሰት ነው የፈጸሙት ማወያየታቸው በራሱ ህጋዊ ውክልና የላቸውም። ህወሓት የምትባል ፓርቲ ትግራይን እየመራች አይደለም የምናውቀው እሱን ነው አስተዳደራዊ መብት የላትም ህዝብ ለማወያየት የሚበቃ ማን ሆና ነው የምታወያየው ማን ሆና ነው ተፈናቃይ የምትመልሰው እንድትመልስ አትችልም እጅ ሴትዮ የጽህፈት ቤት ኃላፊ ናት በጽህፈት ቤት ኃላፊነት የምትመራው ፓርቲ ደግሞ ተሰርዟል። ለውይይት መቀመጧ ውይይት ልትመራ ፊት ለፊት መቀመጧ በራሱ ሎጂካል ካየነው ህገ መንግስታዊ ጥሰት ነው። እዛው ጋር ደግሞ ሌላ ህገ መንግስታዊ ጥቀት ጥሰት ስትፈጽም ታያታለ። ምን ብላ እኛ አምሳ ዓመት የሞላን ፓርቲ ነን። የምርጫ ቦርድን እውቅና አንፈልግም ትላለች። ህገ መንግሥታዊ ጥሰት የፌዴራል መንግስት ተቋማትን መጣስ። ከፕሪቶሪያ ስምምነት መካከል ካሉ ነጥቦች መካከል አንዱ ምንድን ነው? የፌዴራል ተቋማት ውሳኔን ማክበር ለፌዴራል ተቋማት አስተዳደር ተገዢ መሆን ነው። ህወሓት ደጋግማ የምታነሳውን የፕሪቶሪያ ስምምነትም ህገ መንግስቱንም ነው እኩል የጣሰችው በማ በፈትለወርቅ ገብረእግዚአብሔር ንግግርበ ንግግር በኩል በህግ አግባብ የማወያየት መብት የላት መብቶ አይደለም ዋት በግላጭ በግላጭ ነው ጦርነት እየከፈተብን ያለው። ለምሳሌ ድንበር ከፍቶ በዛላንበሳ ድግስ እየጣለ ነበር። ሉዓላዊ ከሌላ አገር ጋር የሚያገናኝን ድንበር የመክፈትም የመዝጋትም መብት ያለው ሎጂካሊ የፌዴራል መንግስቱን ሻዕቢያ ራሱን አያድንም እንኳን ህወሓትን። ህወሓት አሁን ከሻዕቢያ የምጠብቀውን አይነት ድጋፍም አታገኝም። ስለዚህ ኑ እንብካካ፣ ኑ ላጨቅያችሁ፣ የብድ ጠብ፣ ኑ የብድ ድብድብ እንጣላ። ከሰካራም ጋር መጣላት ትርፉ ይሄ ነው። አይ ሞንጆሪኖ ሞንጆሪኖ ለማንኛውም ከምርጫ በፊት ከአንቺ ጋር የሚዋጋ የለም። ውጊያ ራሱ ፋራሽን ፈልጊ እንደ የከፋ ነገር ካልመጣ። ምክንያቱም ከምርጫ በኋላ ሕገ መንግስታዊ መብት ያለው አካል ትግራይን ማስተዳደር ይጀምራል። እኔ ምን አይነት ማዕተኞች እንደሆኑ ግራ ነው የሚገባኝ። ማለት ምን አይነት እርግማን ናችሁ እናንተ? ፈጣሪ እናንተ ከትግራይ ህዝብ ላይ ሲነቅልለት ነው ለትግራይ ህዝብ ውለታ የዋለለት እንዴ በቃ አንዋጋም አሁን አረጋ ይስጥልን አሁን አረጋ ይስጥልን አሁን ቅርብ ሳን የተዋጋ ነው አንፈልግ ትቀልዳለች እንዴች እግዚአብሔር ይስጥልን አንዋጋም ኑ እንዋጋ በውጊያ በቀውስ በብጥብጥ መሀል እኮ ያጣችሁን ፖለቲካል በርጌኒ ፓወር ለመመለስ እኮ ነው የምትጥረው ወዲያ በሱዳን በኩል ብናይ የለም አሊያንስ ልትፈጥርበት የምትችለው ልትቆምበት የምትችለው ግራውንድ የላትም። ጨርሳለች ጨርሳለች። ሻዕቢያ እንኳ ሊያድናት በጭንቅላቱም አይቆምም። ምንም ማድረግ አይችልም። ነዋሪው ተማሯል። እያያችኋት ነው አሁን። ቅድም እናንተ ባትወስዱን እኛ እንሄዳለን ሲሄዱ፣ ምን ይፈጠራል? ምንድን ነው የሚፈጠረው? ለዚህ የበቃው በምን የተነሳ ነው? በህወሓት እንዝላልነት የተነሳ መሬት ላይ በወረደ በተግባር በሚታይ ቅንነት ህዝቡን ወደ ቦታው ከመመለስ ከማነጋገር የሆነ ነገር ከማድረግ ይልቅ ሴራ ፍትፈታ ላይ ተጠመደ። ለትግራይ ህዝብ ነው የምታገለው እያለ ይኸው ሌላ ክረምት መጣ። እጠብቅሻለሁ እዛው ስፍራ ቆሜ በአክሱም ቁመና በላሊ በላድሜ እግሬች ተክዬ ቀኔን አስረዝሜ፣ በሄድሽበት መንገድ ልቤ እየነጎደ ስንት ዘመን መጣ ስንት ዘመን ሄደ፣ ስንትስ ጊዜ አባራ፣ ስንት ሄጎ ቀደደ፣ ስንት አይነት ሞታየው ስንት አይነት ፍጣሜ፣ በአክሱም ቁመና በላሊበላ እድሜ፣ የቀጠርሽኝ ስፍራ ስጠብቅሽ ቆሜ። አሊያ ገጣሚ እኔ እኮ ገጣሚ ሆን ይሻላል። ማሻ አላህ ተባረከላህ። እንዲህ አይነት የሆኑበት በቃ የትግራይ ህዝብ ላይ ስንት አይነት ሞታዬ ስንት አይነት ፍጣሜ በአክሱም ቁመና በላ ሊበላ እድሜ ስንት አይነት ጉዳዬ ሕዝብ እርግማን እኮ ነው የሆኑበት። በጣም ትክክለኛ እንዲህ መፋጠጥ ጀምሯል። ህወሓት ባይኑ እያየው ነው ሊበላው ያለውን ጅብ እያየው ነው ባይኑ ዶክተር አብይ ድሮ ነበር ለአንድ የትግራይ እናት እንደ ተናገሩት የትግራይ እናትንም የዶክተር አብይንም ቪዲዮ ናት ጋር አስገባልኛቸው ቪዲዮ። በተደጋጋሚ እንዳልኩት የትግራይ ህዝብ ከኢትዮጵያ የተለየ ጥቅም አላገኘም፣ አትጠራጠሩ፣ ይሄን አላገኘም። እነዚህ ሰዎች ያቁትም ከስልጣን ሲወርዱ ነው ምሽግ ያደረጉት እ አናግረቱ ራሱ ያቁ። አሁን ነው ወደዛ የተሄደው። አይጠቅሙም፣ እዚህ ያልጠቀሙ ስልጣን ይዘው እዛ አይጠቅሙም። ግን ለህዝቡ ልተው ስለሚያውቅ ዋይት ስለሆነ ጊዜው ሲደርስ

ለትግራይ ህዝብ ደህንነት ማስጠበቅ ካልቻለ የኔ መቀጠል፣ የእናንተን ጥያቄ ማስመለስ ስላልቻለ ላለፉት ዓመታት ጠፍሬ አስሬያችሁ መጠቀሚያ አድርጊያችሁ ነበር። የወንድ በር ስጡን እኑጣ ካገር ያባት ነው። እንዴት አይነት እንደዚህ አይነት ነገር ውስጥ እንደገቡ አሁን ድንበር ይከፍታሉ። ዋይ መልእክቱ ምንድን ነው? አሁን ይሄ በግላጭ ጦርነት እኮ ለመክፈት የፌዴራል መንግስቱ በዚህ ወቅት እያሳየው ያለው ብስለት እጅግ የሚገርም ነው። ነገሩን የያዘበት መንገድ እጅግ የሚደንቅ ነው። ባለፈውም ስላችሁ ነበር። እንደምንም ተንደባሎ እንደምንም ተንከባሎ እስከ ምርጫ እንዲህ ከቀጠለ እሰየው ነው። ከዛ በፊት የሚሆን ነገር ቢፈጠር ችግር የለውም። አሁን የፊልድ ማርሻሉ የሰሞንኛ ንግግሮች የህወሓትን አለቆች በጣም ነው የሚያስደነግጣቸው አሁን ሻቢያም ህዋት እንደሚፈልገው አይነት መገልገያ ልሆነለት ለህዋት ሻቢያ ደግሞ ለህዋት እንደሚፈልገው አይነት መዳኛ የሆነለት አይደለም። ቸግሮታል፣ በጣም ቸግሮታል። የት ድረስ ይሄዳል? ቤት በኩል ይወጣል? ሌላ ጥያቄ። ህዋት ጥያቄው ራሴ ማዳን ነው። እንደ ህዋት አይነት ራስ ወዳድ ማለት ራሱን ለማዳን ራሱ ራሱ አምስት ሶስት እንትን ነው የአገሬ ሰው ያሳ ግማቱ ካናቱ ይላል። የህወሓት መበስበሱ የትግራይ ፖለቲካ መደክረቱ እራሱ ነው። ህወሓት ነው መቀጨት አለበት። ሞቷል አክቹዋሊ፣ የቀድሞ ህወሓት ነው ግን አሁን የትግራይ የትግራይ ክልል ጊዜያዊ አስተዳደር ሚናስ ጋር ምንድን ነው መጠየቅ እኔ ቀድሜ ተናግሬ ነበር እኮ አያሰሩትም፣ አይቀጥሉም። ልክ ታደሰ ስልጣን ላይ ወጣ፣ በቃ አሁን የትግራይ ተፈናቃዮች ተመልሶ ምና እንደዛ እንደማይሆን አስቀድመን ስንናገር ነበር። ምክንያቱም ህወሓት እሱን አትፈልገው። ሰሞኑን ታደሰ ወረደ ከሃይማኖት አባቶች ጋር በነበረው ቆይታ ይታችታል። ጦርነት አንፈልግም፣ ወታደር ጦርነት አይፈልግም፣ ይዘ ወታደር ጦርነት አይፈልግም። ጌታቸው ረዳም ሲናገረው እንደነበረው ማለት ነው። ወታደር ጦርነት አይፈልግም፣ ያውቀዋል ታደሰ ወረደ ሲያነሳ ሲናገረው የነበረው ንግግር የጦር መሪ አይመስልም፣ የሃይማኖት አባት እንጂ በቃ ሰላም ነው የሚያስፈልገን፣ ጦርነት አንፈልግም፣ ግጭት አንፈልግም እያለ ነው። እና ህዊ ነፍሴ በጣም ከባባድ የሚባሉ ስህተቶችን ነው የሰራችሁ እንዴት እንዳያችሁት ባላውቅም እነኚህ ሶስት ጉዳዮች ህገ መንግስታዊ ጥሰት፣ የጦርነት አዋጅ፣ የሉዓላዊነት ጥያቄ የሚያስነሱ ጉዳዮችን ነው እንደ ቀልድ ሴትዮዋ ተናግራ የሄደችው። ለራሳቸው እኮ ፖለቲካል ግራውንድ ማስጠበቂያ ኩ የላቸው። በጠያቂዋ በኩል ደግሞ ከባድ አደጋ አለ። በጠያቂዋ በኩል ከመጡት ሀሳቦች ውስጥ አንዱ ለምሳሌ አሁን እኛን እንሄዳለን እዚህ ላይ የአማራ ኤሊት ሚናው ምንድን ነው ሆኖ አሁን ጥያቄ ሌላ ይከሰናል። ፎርስ እኳል ጉዳዩ የህዋትና የተፈናቃዮች ብቻ እኮ አይደለም። የአማራ ኤሊትስ ጋብቻው ትክክል ያለ አይደለ ነው የምንለው። ለዚህ ጉዳዩ ስብስብ ነው የምንለው። ለዚህ ይሄን ጉዳይ በትክክል ለመፍታት ለፌደራል መንግስቱ ቁርጠኛ ነበር። ለምሳሌ ሪፍረንደም ይደረግ ሲል የነጌታቸው ረዳ አስተዳደር ጊዜያዊ አስተዳደር ነኝ፣ በጊዜያዊ አስተዳደር ሪፍረንደም አይደረግም፣ ከምርጫ በኋላ በህግ የተመረጠ መንግስት፣ በምርጫ የተመረጠ መንግስት ሪፍረንደም ያካሂዳል ብለው ነው። ይሄንንም ችግር ለመፍታት የፌደራል መንግስቱ ቁርጠኛ ነበር ማለት ነው። ራሱ ህወሓት አባል የነበረበት የጊዜያዊ አስተዳደር ነው ጥያቄውን የገፋው ኖ ያለው ማለት ዛሬ አድጎ ተመንድጎ ፋፍቶ አስፋፍቶ እዚህ ደርሷል ችግሩ። ይሄንንም ችግር የወለደውና ያዋለደው ህወሓት ነው። ፌደራል መንግስቱ አስቀድሞ ስራውን ሰርቶ አስቀድሞ ስራውን ሰርቶ ለሰላም ስምምነት ፕሪቶሪያ ላይ ተግቷል፣ ጥሯል፣ ብዙ ዋጋ ከፍሏል። ፕሪቶሪያ ላይ ብዙ ሀሳብ አንስቷል። ፕሪቶሪ ያለ በጣም በርካታ ሀሳቦችን ችግር ሊፈቱ የሚችሉ ሀሳቦችን አንስቷል። አሁንም ጦርነት ታውጆበት አልሄደም እንዴ? የተረዳሁ ልትሉኝ ትችላላችሁ። ግን ይሄ ግላጭ ጦርነት ነው የታወጀው። ኑ እንዋጋ። ለዛውም ህገ መንግስታዊ መብት የሌለው ፓርቲ ህዝብ አግቶ እያወያየ እያናገረ ከህግም ከስርዓትም የተጣላ ዱርዬ ስብስብ ማለት ህወሓት እኮ በቃ ጠቢ መቸኛል። እውነትም ጠቢ መቸዋል። ጥል ነፍሴ ነው እውነትም ጥል ነፍሱ ነው። በቃ ጥል ነፍሱ ነው። ህወሓት ጦርነት ነፍሱ ነው። አሁን ከህዝብ ጋር ነው እየተፋጠጠ ያሉ እኔ እኮ አስቀድሞ ያንን የሚያህል የመቶ ምናምን ኦልሞስት ለመቶ ፐርሰንት የተጠጋጋ ህዝባዊ ኃይልና በርጌኒንግ ፓወር ይዞ ያላሳካው እንትን ዛሬ እንዲክፍልፍል ባለ ፖለቲካ እንትን ውስጥ ሆኖ ለማሳካት ሲሞክር ማየት በጣም ይገርማል። አንዳንዴ ጌታቸው ረዳ ያለው ትክክል በጣም ትክክል ነው። አሁን ያለውን ወቅታዊ ሁኔታ የማያነቡ አሁን ያለውን ነባራዊ ሁኔታ መረዳት የማይችሉ ፖለቲካል ሁነቶችን አንብበው ተረድተው አቅጣጫ ማስቀመጥ የማይችሉ ሰዎች ናቸው ያሉት ሲል ትክክል ነው። በጣም ትክክል ነው። በጣም ትክክለኛ ሀሳብ ነው ያነሳው። በዚህ ጉዳይ ላይ ወዲያ የራሷ ታጣቂዎች እየታጠቁ ጫካ እየገቡ የራሷ የጦር መሪዎች አራት ክፍለ ጦር የሚጠጋ ሰራዊት እነ ወዲያን ጥሩ ይዘው በአፋር በኩል እየመጡ ወዲህ ህዝቡ ሌላ ነገር እያነሳባት እሷ ህገ መንግስት የጣተች ሌላ ጦርነት ትጣራለች። ምን አይነት ስሌት እያሰሉ እንደዚህ እንደሚሆኑ አላውቅ። እዛ ድንበር ትከፍታለች ሻዕቢያ አሁን አለም ባለችበት ፖለቲካዊ ውጥረት ውስጥ ለራሱ ሌላ ጣጣ ውስጥ ገብቷል። ለራሱ በዛ በኩል የማይነካ እሳት ነክቶ ሌላ እሳት ውስጥ ገብቷል። ፓውራቸው ትንሽ ነው ብሎ የናቃቸው ፓውራቸው ትንሽ ነው ብሎ እዚህ ግቡ ሊላቸው ያልፈለጋቸው ኃይሎች ዋጋ ሊያስከፍሉት፣ በንቀት የገባበት ውጊያ፣ በንቀት የገባበት ጦርነት፣ በንቀት የገባበት መንገድ ዋጋ እያስከፈለው ነው። ለራሱ እንኳን ከእናንተ ጋር ሌላ ነገር ውስጥ ሊገባ ማለት ነው። ራሱንም አያድንም እንኳን ህዋት። ሻቢያ ራሱንም አያድንም። የኢሳያስ አፈወርቂ ጀነራሎች ራሳቸውን አያድንም እንኳን ህዋት። አሁን የሚፈልጉት ቶሎ ጦርነት ውስጥ እንዲገባላቸው፣ ምክንያቱም ከድል ነው የሚያዘገዩት። የሚቀርበት ድል የሌለው አካል አንተን ከድልህ ይጎትታል፣ ከአሸናፊነት ይጎትታል፣ መሬት ከሚረክት ሀሳብ ይጎትታል እና ሞንጆሪኖ እንደ ቀልድ ሶስት ቦምቦችን ነው የወረወረችው። ይሄ ጉድ ነው የፈለክ። እንዴት ጣም ነው እውነት። ያው ለምሳሌ ያው ሴቲቷ እንደ ቀልድ እኛ እራሳችን እንሄዳለን የሚለው እንትን ስን ጉድ ፈላ ነው ያልኩት። ትክክል። ከባድ ነው በህወሓት ፖለቲካዊ ስሌት ያልተገባ ጋር ብቻና የኤሊት ስክራት ሌላ ሲቪል ዋርን ሊቀሰቅስ የሚችል ጉዳይ እኮ ይታወቃል። መሬት ላይ ያለው ነገር እኮ ምንድነው? ለፖለቲካ ኮሬክትነስ ብለን ደብቀን ደባብቀን አመቻምቸን የምናልፈው ነገር ብቻ አይደለም። ከባድ ነው፣ ከባድ ነው። በጣም ይምታታል፣ ይምታታል። ትክክል አይሆንም፣ ትክክል አይሆንም ሀሳቡ ሰብሰብ ሲል ሐሳቡ መሬት ሲነካ፣ ሐሳቡ ሲጨመቅ ትክክል አይሆንም። ትግራይን ሌላ ዋጋ ያስከፍላታል። ስለዚህ የፌደራል መንግስቱ ባይ ኤኒ ኮስት ከህወሓት ተቃራኒ ያሉትን ኃይሎች ከዚህ በፊትም ሳነሳ እንደነበረው የትግራይ ፖለቲካ ኤሊቶች መደገፍ አለበት። ምናልባት ዛሬ ማምሻውን ከኤራ ብራ የሚናገሩት ሰምተን ደግሞ ስለ ሰሞኑ ሌላ ፍንጭ እናገኘው ነው። መደገፍ አለበት፣ በደንብ አድርጎ ነው መደገፍ ያለበት። ሻቢያ በአቦየው በኩል ሰሞኑ ሲያስለፈልፈው፣ ሲያስለቅሰው የነበረውን የሚዲያ ካምፔንም የምታውቁት ነው ነኚህ ኃይሎች ጦርነት ናፍቋቸዋል። በቃ አውጀዋል። ዋቶች በቃ አውጀዋል እና ደግሞ በጦርነት የመከበው ጦርነት ውስጥ እንዳለን አይነት ስሜት እንዲሰማ የማድረጉን ማድረጉን ስራ በሚዲያ ብርጌ እንትናቸው በኩል ሲያሰሩት ብርጌዳቸው በኩል ነበር። ጦርነት ይቁም፣ ግጭት ይቁም፣ ግጭት አይፋፋ ምናምን የሚሉ በቃ ጦርነት ውስጥ እንዳለ እንዲሰማ እኮ እነሱ ሊጀመር ያለ ጦርነት ይቁም ነው እያሉ ያሉት። ከዛስ? እነ ሞንጆሪኖ ነው ምን እያሉ ነው? ወረራ ኤርትራ ላይ ወረራ ለመፈጸም ስለፈለጉ ነው ብለው የሀገራችንን መንግስት እየከሰሱ ነው። እነዛ ጦርነት ይቁም ሊመጣ ያለ ጦርነት እኚህ ወራሪ እንትን ይበል። ስለዚህ ጀማሪውን የኢትዮጵያ መንግስት፣ አጥቂውን የኢትዮጵያ መንግስት፣ ወራሪውን የኢትዮጵያ መንግስት፣ ግጭት ፈጣሪውን የኢትዮጵያ መንግስት እያደረጉት ነው። ሻዕቢያ ራሱ አይመጣም፣ ታዝሎ ነው የሚመጣው ስንል የሚታዘለው በእንዲህ አይነት አህዮች መሆኑንም ማወቅ ያስፈልጋል። እህይት ያሉ ሀዮች እህይት ያሉ ፍጥሮች በቃ እህይት ብለዋል። የት ድረስ እንደሚሄዱ ምን ድረስ እንደሚሄዱ የቱ ጋር እንደሚቆሙ ከማን ጋር እንደሚቆሙ ያውቁ። ሀገር ሉዓላዊነት፣ ክብር፣ ኢትዮጵያዊነት የሚባሉ ቋንቋዎችን በቃ ረስተውታል፣ ዘንግተውታል። ምረቱን ይላክላቸው ነው የምንለው እና ህገ መንግስታዊ ጥሰት የጦርነት አዋጅ በተደጋጋሚ ከቀድሞዋ ህወሓት ከሙት ከጣረ ሞቷ ህወሓት በራፍ ላይ እየተሰማ ነው። ይህንን ቆም ብሎ ማሽተት ማነፍነፍ ማሰብ ማጣራት መለየት ምንድን ነው ብሎ ማጠየቅ ግድ የሚል ይመስላል። መጠየቅ የግድ ነው። ካልጠየቅን ችግር ነው ካልጠየቅን ችግር ነው የሚሆነው። ስለዚህ መጠየቅ፣ ማጣየቅ፣ መመርመር፣ ማስመርመር፣ እውነትን መፈተሽ ማስፈተሽ የግድ ይላል የግድ የሚል ጉዳይ ነው እና ከዛ አንጻር ብናየው ከዛ አንፃር ብንመለከተው ትርፍ ይኖረዋል። ከዛ አንፃር ብንፈትሸው ትርፍ ይገኝበታል የሚል እምነት አለኝ። እኔ በግሌ ግሌ ለውጊያው አሁን ብቻ ከነገሩ ጦም ይደሩ ነው የምንለው። እኔ ግን ሁሌም እንደምለው እንደማይለውጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የእኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለው የእኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ቤዳችን ታዳሚዎች ቸርቆዩን። የንግስ ይብልን። ቼርስ